አይነ በሲሩ አፍቃሪ ከሚለው ታሪክ ክፍል ሰላሳ አንድ ማሚ ለኤልያስ የሚገባውን ሰላምታ ከሰጠው በኋላ በአንድ ቀን ፊትህ ጥቁርቁር አለብኝ ምን ነው አለው። ኤልያስም እንዴዛ ነው ብለህ ነው? የለም ለአንተ ግን የጠቆርኩብህ ቆንጆ ውበት አልያም የተኳለች ቆንጆ ሙሽራ አይተህ መተህ ይሆናል አለው ኤልያስ የጋሻክ መለል ልጅ አንተ ጋር ነች ለማለት በሚመስል ቅኔ አሰላሙ አሌይኩም ወራህመቱላሂ ወበረካቱ እድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ የቆዩ ማሚም ገብቶታል። ኤልያስ ቀጠለ፣ ለምን እግር ጣለ ብዬ አልጠየቅህም ምክንያቱም የጓደኛ ቤት ነው። እኔ ጠባቂ ስለሆንኩኝ ከአንተ ርቃለሁ፣ ግን ምን ልታዘዝ ብልህ የሚከፋህ አይመስለኝም አለው። ማሚም ልክ ነህ፣ ልክ ነህ። የመጣሁት አንተን ፈልጌ ነው፣ ያው ላወራህ ፈልጌ ነው ኤልያስ አለው። ኤልያስም አውራኝ፣ ይኸው ምን ችግር አለው? ተገናኝተን የለ አለው። ማሚም አይደለም፣ ለብቻችን ሆነን ላይ በረንዳ ላይ ሆኜ ነው ላወራህ መፈልገው፣ ብሎ ነገረው። ኤልያስም እንዴት ይቻላል እዛ ላይ የሚጠጣ ይዛችሁሉን፣ ብሎ ወደ ላይ ይዞት ወጣ። ማሚና ኤልያስ በእርጋታ ሄደው ከበረንዳው ተቀመጡ። ማሚ ንግግሩን እንዲህ ሲል ጀመረ። ኤልያስ፣ አሁን እኔ ላይ ድራማ መስራትህን አቁምና ወደ ትክክለኛው መንገድህ ተመለስ። ማስክህን አውልቀው። እኔም አውቀሃለሁ አንተም እያወከኝ መታሃል ብዬ አስባለሁ። ለማንኛውም እንደ አዲስ ልተዋወቅህ፣ እኔ ማም ይባላለሁ። አንተ ደግሞ የምፈልገውን ነገር በተዘዋዋሪው እያደረክልኝ ጀብደኛው ኤልያስ ነህ አለው። ኤልያስ ግራ ገባው። ነገሮችን ለመሸፈን የሚሞክርበት እድል እያጣ ያለ መሰለው። ነገር ግን ደግሞ ከጨዋታው ሜዳ ኳስ ከሱ ውጭ እንዳትወጣ ጥንቃቄ ማድረግ ይፈልጋል እንዳልገባው ገለጸለት። ማሚ ቀጠለ። እምልህ አንዳንድ ሰዎች እኔን ከአህመድ ጋር ሲያዩኝ የሆነ የአህመድ በጣም የፍቅር የሆንኩኝ ጥሩ ጓደኛው ምናምን አድርገው ይስሉኛል ነገር ግን ነገሩ እንደዛ አይደለም አለ ኤልያስ ደነገጠ ግን ደግሞ ምናልባት ወጥመድ ቢሆንስ ብሎ በማሰብ ወደ ኋላ ሰጋ ለምንድነው ይህንን ለእኔ የምትነግረኝ አለ ኤልያስ ማሚም እኔና አንተን ያገናኘን አህመድ ስለሆነ ነዋ ማዕከላዊ ቁልፋችን እሱ ነው ስለዚህ ልናወራበት የምንችለውም ስለ እሱ ነው አለው ግን ከዛ በፊት አንድ ነገር ልጠይቅህ እፈልጋለሁ፣ አለ ማሚ። ጋርዶችህን ምን ያህል ታምናቸዋለህ? ማለቴ ጠባቂዎችህን ምትከፍላቸው ምን ያህል ታምናቸዋለህ ብሎ ጠየቀው። ኤልያስም በልበ ሙሉነት ደረቱን ነፍቶ ወደ ኋላ ደገፍ እያለ ራሴን የማምነውን ያህል ነው የማምናቸው፣ በጣም ነው የማምናቸው አለው። ማሜም፣ ይገርማል። ታዲያ እንዲህ የሚታመን ሰው ላመነው ሰው መክዳት ምን ይባላል? አለና ጥርጣሬ ቢጤ ጫረበት። በደንብ እንዲለይለት ብሎም መቼስ እኔ ከአንተ ሰዎች ከጋርዶችህ ውጪ ከማንም ጋር አልተገናኘሁም፣ ግን ያደረግከውን እንዳለ አውቄያለሁ። በእነዚህ ሁለት ቀናት ብቻ ያንተን ማንነት ከጥግ እስከ ጥግ ተነግሮኛል። አንድ ቀን ቤትህ መጥቼ ለህድጉኝ ሰው ያውም ለጓደኛዬ ቤት መጥቼ ለሄርፊ ሰው በዚህ መጠን ሚስጥርህን ዝክዝክ ዝክዝከው መንገር አምናቸዋለህ ከሚባሉ ጋርዶች ሚጠበቅ ይመስልሃል የምትሰራውን ስራ ንግድ ይህ ላይ ያለውን ነገር ብዙ ነገሮች ላበላሽብህ በምችልበት ሁኔታ ለኔ ስለ አንተ እውነቱን መንገር ስህተት መሰለኝ አለና የኤልያስ እንዲም አሞቀው ኤልያስ የሚተማመንበት ሁለት እግሮቹ ከዱት። ደነገጠ። በዚህ ሰዓት ማሜን ያዙልኝ እንኳ ለማለት ምናልባት እምቢ ብሉስ በሚል ስጋት ሳይቀር በከፍተኛ ነውጥ ውስጥ ገባ። ማሜ በሁለት ፍሬ ቃላት የኤልያስን የተደለደለ ውርጭ አንበቀበቀው፣ የነፋውን ደረት ስብስብ አድርጎ በጥንቃቄ ድመት እንዳየቻይጥ መቁለጭለጭን ያዘ። ማሜ ቀጥሎ አሁን ስለ እሱ ልነግረህ አይደለም የመጣሁት። ለማንኛውም ይኸው ልህማ አንድ ማወቅ ያለበት ታሪክ ልንገርህ። እኔና አህመድ ልጅ ያለን የአህመድ አባት እና የእኔ አባት በጣም ጓደኛሞች ነበሩ እና የአህመድ አባት ለእኔ አባት አገልጋይ ነበር። በዚህ ጊዜ የእኔ አባት ያወጣ ነው ያወጣ ነውን ያወጣና ይሸጥ የነበረውን ይተዳደረበት የነበረውን ከፍተኛ የሆነ ማዕድ ውጤትን ነው። በዚህ ማዕድ አማካኝነት እጅግ በቃ ከምነግረህ በላይ ከፍታ ላይ የደረሰ የሀብት ማማ ላይ ነኝቶ ነበር። በዚህ ጊዜ ግን አገልጋይ የነበረው የአህመድ አባት አባቴን በጣም ስለቀናበትና ተንኮል ስላሰበ ከሌሎች አባቴን መጥ መጣል ከሚፈልጉ ሰዎች ጋር ተባብሮ የውሸት ጋዜጣ አሳተመና የተወሰነ የጋዜጣውን ክፍል ለአባቴ እንዲደርሰው አደረጉ። ይህንን ካቀናበሩ በኋላ አባቴ ደነገጠ። ምክንያቱም ጋዜጣው ላይ የሚለው አባቴ እያወጣ የሚሸጠውን ማዕድን መንግሥት በከፍተኛ ጥንቃቄና ጥበቃ የሚከታተለው የመንግስት ሀብት እንደሆነ ይህንን እንኳ ሊሸጠው ቀርቶ በማንኪያ በሻይ ማንኪያ እንኳ አውጥቶ የሚያውቀው ሰው ካለ እጅግ ለረጅም አመታት እንደሚታሰርና በከፍተኛ ሁኔታ ስቃይ እንደሚገጥመው የሚያሳይ ጋዜጣ ነበር ያወጡት አባቴ እንግዲህ ይህንን ጋዜጣ የሰጠው አገልጋዩ የአህመድ አባት ስለነበረ አመነው በጣም ደነገጠ። ከዚህም በላይ የተለያዩ ነገሮችን እየተጠቀሙ ሜንሽኖች ሰርተው አባቴን አሳመኑት። መጨረሻ አባቴም እጃቸው ላይ ወደቀ። ምን እንዳደረገ ታውቃለህ? ሌላ ቤተሰብ የሚያምነው ሰው ስለሌለ ለጊዜው ነገሩ እስኪረጋጋ ድረስ ሙሉ ንብረቱን ወደ አህመድ አባት አዘዋወረው። ታዲያ የአህመድ አባት ተቀምጦ ቀበረው። ማለት አይደለም። አብረዋቸው ለሰሩ ሰዎች የሚገባቸውን ሰጥተው አሰናበቷቸው። ካሰናበቷቸው ሰዎች መካከል አንዱ ግን የኔ አባት መሆኑ ነው የቆጨኝ። አባቴን በድህነት አረንቋ ላይ ባዶ እንዲቀር አደረገ። ስለዚህ እኔ ይህንን እያወቅኩኝ ጭምር አህመድን በጣም ቀረብኩኝ። ክፉ በሆነበት ሚስጥርን ይደብቀኛል ወይ ደግሞ አባቴን ለማስገደል ይበቀሉኛል ብሎ ስጋት ውስጥ ይገባልና ሌሎችም ነገሮች ስለፈራሁኝ እንደሞኝ ሰው ምርጥ ጓደኛ ሆኜ ቀረብኩት። ለአባቴ ውለታውን ሳልመልስለት ዱንያን ለቆ ምድርን ለቆ ተሰናበተኝ። ግን እኔ አለሁኝ ልጁ። በስተመጨረሻም የአህመድን እያንዳንዱን ነገር ቀጥፌ በልቼ ነገሩን እቀይራለሁ ብዬ በመጣሁበት ሰዓት ስለ አንተ ሰማሁ። አንተ አህመድ ላይ ያደረካቸውን ነገሮች ስሰማ በጣም ደስ አለኝና ከአንተ ጋር አብሬ ለመስራት መጣሁኝ ብሎ ከየት እንዳመጣው የማይታወቅ የተቀነባበረ ታሪክ አህመድን ለማዳን ሲል ተጠቀመና እንዲህ ብሎ ነገረው። ማሚ ለአህመድ ሕይወቱን ይሰጣል። ከአህመድ ጋር ያለው ቁርኝት የስጋ ወንድማማች መሀከል እንኳ ማይገኘው አይነት ነው። የአህመድ አባት እና የማሚ አባት እጅግ በጣም የሚዋደዱ ጓደኛሞች ናቸው። ጓደኛሞች እንጂ በዚህ መንገድ የተሳሉ መጥፎዎች አይደሉም። የአህመድ አባትም ቢሆን ገንዘቡን ያገኘው ሰርቶ ለፍቶ ጥሮ ግሮ ባፈራው የንግድ ንብረቱ እንጂ በዚህ መልኩ አይደለም። ግን ለኤልያስ ጆሮ እንዲስማማ ተደርጎ የተቀመመ እውነት እንዲህ ተደርጎ ተነገረው። ኤልያስ ደንግጧል። የመቀበል ነገርም ውስጡ ገብቷል። ግን ደግሞ አንድ ጥርጣሬ ስላለው ያን ጥርጣሬውን ማውጣት ፈለገ። ቆይ ይህን ነገር እኔ እንዴት አምነሃለሁ? አለ ኤልያስ። ተገቢ ጥያቄ ነው። ማሚም እሺ እንዲታምነኝ ታምነኝ፣ አንድ ነገር ላድርግልህ እና ስልኩን አውጥቶ ደወለ። የደወለው እዛ ኢንስፔክተር ጋር ነው ኢንስፔክተር ጋር ደውሎ ላውድ ካረገው በኋላ እንዲህ የሚል ቃል ተነገረው። እንዴት ነህ ኢንስፔክተር? አለ ኢንስፔክተሩም፣ ሰላም ሰላም ማሜ እንዴት ነህ ብሎ መለሰ። የዚህ ኢንስፔክተር ድምጽ ኤልያስ በደንብ ያውቀዋል። ውድና የተከበራችሁ የቻናል ቤተሰቦች ክፍል ሰላሳ አንድ የዚህ ድረስ አንብቤላችኋለሁ። ቀጣዩን ክፍል ይዤላችሁ የምመጣ ይሆናል። ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ። ነባሮች ደግሞ ላይክ ሸር እያደረጋችሁ አበረታቱኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት አላ ሰላማችሁን ብዝት ትርፍ ያደርግልኝ እያልኩኝ ለነበረን ቆይታ ከልብ አመሰግናለሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ